እሺ ተመልካቾች እንዴናችሁ ይህ የኢኮኖሚ ጉዳይ እያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ ሰብስክራይብ እንድታደርጉ ጋብዛችኋለሁ። የብዙ ሰዎችን ሕይወት የሚነካ ጉዳይ ቢኖር የቤት ኪራይ ጉዳይ ነው እና ኢትዮጵያ ውስጥ የቤት ኪራይ የሚመራበት ሁኔታ ፎርማል አልነበረም። ነገር ግን መጋቢት 24 2016 የጸደቀ አዋጅ አለ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ የሚል ይሄ አዋጅ የአከራይና ተከራይ ግንኙነትን ግልጽ ያደረገ ነው የኪራይ ውል ምን ያህል ጊዜ መቆየት እንዳለበት ግልጽ ያደርጋል የመኖሪያ ቤት ኪራይ ዋጋን በተመለከተ አዋጁ ላይ የተጠቀሰው ምንድን ነው አከራዮች በዘፈቀደ ዋጋ መጨመር አይችሉም ነገር ግን በመንግስት የሚወከል ተቆጣጣሪ አካል በየአመቱ ሰኔ ወር ላይ ለህዝብ ይፋ ያደርጋል፣ ጭማሪውን ከሰኔ ሰላሳ ጀምሮ ደግሞ ለአንድ ዓመት የሚጸና የቤት ኪራይ ጭማሪ መጠንን አናውስ ያደርጋል ይላል አዋጁ። እና የኪራይ ግንኙነት የአከራይና ተከራይ የመኖሪያ ቤት ግንኙነት በውል መደረግ አለበት፣ በወረቀት ውል መደረግ አለበት። ስለዚህ ውሉ ለሁለት ዓመት ነው ቢያንስ ለሁለት ዓመት ነው መቆየት ያለበት ከሁለት ዓመት በታች መሆን አይችልም ግን የቤት ኪራዩን ደግሞ በየአመቱ ደግሞ መጨመር ስልጣን ያለው ደግሞ መንግስት ነው ደግሞ የሚጨምረው ሰኔ ወር ላይ ነው የሰኔ ሰኔ አንድ ላይ ለህዝብ ይፋ ያደርጋል የዚህን ያህል ተጨምሯል ብሎ በጥቅሉ ከሰኔ ሰላሳ ጀምሮ ደግሞ መከፈል ይጀምራል ለአንድ ዓመት ይጸናል ከሰኔ እስከ ሰኔ ድረስ ነው ስለዚህ አመቱ ተጠናቋል አሁን ሰኔ ወር ላይ ሰኔ አንድ ላይ አናውስ ይደረጋል ተብሎ እየጠበቀ ነው ስለዚህ ምን ያህል ፐርሰንት ሊጨምር ይችላል የሚለውን ከተወሰኑ እይታዎች አንጻር ላቅርብላችሁ ፈልጊያለሁ። አዋጁ ላይም የተጠቀሱ የተወሰኑ ሀሳቦችን ላቅርብላችሁ ፈልጊያለሁ። እንግዲህ የመኖሪያ ቤት ኪራይ ዋጋን በተመለከተ አዋጁ የሚለው ምንድን ነው? የመኖሪያ ቤት አከራዮች በዘፈቀደ የቤት ኪራይ መጨመር አይችሉም። በፊት የነበረው ችግር እሱ ነው። ስለዚህ የኪራይ ዋጋ ጭማሪ ማድረግ የሚችለው ተቆጣጣሪ ተብሎ የሚወከል አካል አለ፣ የመኖሪያ ቤት ኪራይና ውልንና ዋጋን የሚቆጣጠር በክልሎች በአዲስ አበባ እና በድሬዳዋ ላይ የሚሰየሙ ናቸው። ስለዚህ ምንን መሰረት አድርገው ሊጨምሩ ይችላሉ? በየአመቱ ነባሪያዊ የኢኮኖሚ ሁኔታዎችንና ሌሎች አግባብነት ያላቸው ጉዳዮችን ከግምት በመክተት በአመት አንዴ መጨመር ያለበትን መጠን እሱ ነው የሚወስነው ነው። አሁን አከራይ መጨመር አይችልም። በአከራይ ውሳኔ ሊጨምር አይችልም። በአዋጁ ውል ባደረጉ በአዋጁ መሰረት ማለት ነው። ስለዚህ የሚጨምረው ማን ነው? መንግስት ነው፣ መንግስት የሚጨምረው። በምን ያህል ጊዜ ነው? በአመት ነው። በአመት መቼ? ሰኔ ወር ላይ ነው። ምን ያህል መጠን የሚለው የሚወስነው ነባሪ ኢኮኖሚያዊ ሁኔታና ሌሎች አግባብነት ያለው ጉዳዮችን ከግምት ከቶ ነው ማለት ነው። አሁን ይሄ አዋጅ በስድስት ክፍሎች የተዋቀረ ነው። ሰላሳ ሁለት አንቀጾች ነው ያሉት። በጣም በርካታ ነጥቦች አሉበት ውስጡ። አዋጁ ዋና ዋና የሚባሉት እንግዲህ የቤት ኪራይ ውል የተዋወሉት አከራይነት ተከራ የተዋወሉትም ሳይጠናቀቅ ተከራይን ከቤት ማስወጣት አይቻልም። አከራዩ በዘፈቀደ ዋጋ መጨመር አይችልም። ደግሞ ከሁለት ወር በላይ የቅድሚያ ክፍያ መጠየቅ አይችልም። አከራይ ሁለቱ ተከራዮች ውላቸውን በሰነድ ማድረግ አለባቸው፣ በጽሁፍ ማድረግ አለባቸው። በጽሁፍ ካልተደረገ እንዳልተዋዋሉ ነው የሚቆጠረው። ተከራይና አከራይ የተቀባበሉትን የገንዘብ መጠን በኤሌክትሮኒክ ዘዴ መሆንና በሰነድ አድራይተው መያዝ አለባቸው። የቤክሬ የተዋዋሉ ሰዎች በሰላሳ ቀን ውስጥ ካላስመዘገቡ ትክክል ስለማይሆን በሰላሳ ቀን ውስጥ ማስመዝገብ አለባቸው የሚል አለ። ደግሞ ውሉ ከሁለት ዓመት ያነሰ መሆን አይችልም። ለአንድ ዓመት የሚባል የቤክሬ ውል ሊኖር አይችልም። ኪራዩ የሚቆየው ለሁለት ዓመት ነው። ሚኒመም ሁለት ዓመት ሁለት ዓመት መሆን ውሉ፣ ወጥ በሆነ ዋጋ ማለት ሳይሆን በየዓመቱ የሚለወጥ ነው ግን የዓመቱን መንግስት ወስኖ ውሏ የውሉ የተከራይና የአከራይ ግንኙነት መቆያ ጊዜ ሁለት ዓመት ነው። ነገር ግን አከራይ ያለማስጠንቀቂያ ተከራይን ከቤት የሚያስወጣባቸው ምክንያቶችም እዚህ ውሉ ውስጥ አሉ። ለምሳሌ የተከራየው ሰው ያለ አከራዩ ፍቃድ ቤቱን መኖሪያ ቤቱን ለንግድ የሚያውለው ከሆነ ማስወጣት ይችላል። ያለምንም ቅድመ ሁኔታ የሚያስወጣባቸው አንድ ሰባት ምክንያቶች አሉ። ከእነዚህ ውስጥ ዋነኛው አንደኛው ይሄ ነው። ተከራይ የቤት ኪራዩን ካልከፈለ ለመጀመሪያ ጊዜ ለ15 ቀን ካሳለፈ ለምሳሌ በአንድ መክፈል እያለበት በ16 ምናምን ከከፈለ ለ15 ቀን ካሳለፈ፣ በሁለተኛ ጊዜ ለ7 ቀን ካሳለፈ አከራይ ውሉ ሊያቋርጥ ይችላል። ምናልባት ተከራይ የተከራየ ቤት ውስጥ ወንጀል የሚሰራም ከሆነ ለወንጀል ከተጠቀመበትም ሊያስወጣ ይችላል። ከነዚህ ከነዚህ ውጪ ተከራይንም ማስወጣት አይችልም። ለማስወጣት እንኳን ስምምነት ካላቸው እንኳ ቀድሞ ከሁለት ወር በፊት ማሳወቅ አለበት ይላል። በጣም ብዙ ዲቴሎች አሉበት። ስለዚህ ምን ያህል ሊጨመር ይችላል የሚለውን የተወሰነ ሀሳብ መሰንዘር የሚቻል ይመስለኛል። ነባራ ኢኮኖሚያዊ ሁኔታዎችና ሌሎች አግባብነት ያላቸው ግምቶች ምንድን ናቸው? እንግዲህ የብዙ ሀገራቶችን ለምሳሌ ገለጥ ገለጥ አድርጌ ለመመልከት ስሞክር ነበር። አንዳንድ ሀገራቶች የዋጋ ንረትን ከግምት ከተው የዋጋ ንረትን ማካካስ የሚችል ክፍያ የሚያስጨምሩ አሉ። አንዳንድ ሀገራቶች ላይ ደግሞ ራሱ የኪራይ ውሉን ከገበያው አማካይ ዋጋ አንጻር ይመለከታሉ። አሁን ኢትዮጵያ ውስጥ እንደዛ አይደለም የሚሆኑ አከራይና ተከራይ የተስማሙበትን ዋጋ ይዘው መጡ እንጂ እዚህ አካባቢ ላይ የኪራይ ዋጋ ይህ ነው ያለው፣ እዚህ አካባቢ ላይ የኪራይ ዋጋ ይህ ነው ያለው የሚል ቁርጥ ዋጋ የለም። ለምሳሌ ባለ አንድ ክፍል ቤትም በአምስት ሺህ ብር የተዋዋላ አለ በአስር ሺህ ብር የተዋዋላ አለ። ምናልባት ዝቅተኛ ሲሆን ዝቅተኛ ነው መልሱ ይባላል እንጂ በቃ ዋጋው ይሄ ነው የሚል የተቀመጠ የለም። ብዙ ሀገራቶች ላይ ግን ይሄ ስለሚቀመጥ ከገበያ ዋጋው በታች ቤቱን ያከራይና ከገበያ ዋጋ በላይ ቤቱን ያከራዩ ከሆኑ የሚጨምሩት መጠን ከፍና ዝቅ ይላል። መጀመሪያም ከፍ ያደረገ ከሆነ በየዓመቱ መንግስት እንዲጨምር ቢፈቅድለት ዝቅ ይላል። የዋጋ ንረቱን ከግምት ከተው እሱን ለማካካስ የሚጨምሩ አሉ። ደግሞ ለአከራዮች በሚሰጡት ድጎማ ልክ ደግሞ የሚንቀሳቀሱ አሉ። ለምሳሌ አንድ ክፍል ቤት በአስር ሺህ ብር አስር ሺህ ብር ነው አማካይ ዋጋው ቢባል በስምም ሺህ ብር ያከራየ ይኖራል። በአስር ሺህ ብር ያከራየ ይኖራል። በአስራ ሁለት ሺህ ብር ያከራየ ይኖራል። አሁን የአካባቢው አማካይ ዋጋ አስር ሺህ ብር ሆኖ በስምንት ሺህ ብር ያከራየ ካለ ከአማካዩ የገበያ ዋጋ በታች ስላከራየ ከፍ ያለ እንዲጨምር ሊፈቀድለት ይችላል። የሌሎች ሀገራቶችን አሰራር ነው ማውራው። የአካባቢው ዋጋ አስር ሺህ ብር ሆኖ በአስር ሺህ ብር አከራይቶ የነበረ ሰው ውሉ እንደዛ የሚል ከሆነ ደግሞ እዛ አካባቢ ላይ ነው ምናልባት እንዲጨምር ትንሽ ብቻ ዝቅተኛ መጠን እንዲጨምር ሊፈቀድ ይችላል። የአካባቢው ዋጋ 10ሺ ብር ሆኖ መጀመሪያም በውል ደረጃ 12ሺ ብር ያከራየ ከሆነ እንዳይጨምር ሊደረግ ይችላል። ዜሮ የሚጨምርባቸውም አሉ። ግን ለሁሉም ወጥ ለምሳሌ 10 ፐርሰንት ብቻ ነው የምትጨምሩ ቢባል ባለ 8ሺ ብሩ 8800 ብር ሊሆን ነው። ባለ 10ሺ ብሩ 11ሺ ብር ሊሆን ነው። ባለ 12ሺ ብሩ 13ሺ 200 ብር ሊሆን ነው። ስለዚህ አንዳንድ ሀገራቶች ላይ ወጥ የሆነ ፐርሰንት ፐርሰንታይል አይጠቀሙም። አንዳንድ ሀገራቶች ላይ ሊጠቀሙ ይችላሉ፣ ግን የገበያ ዋጋ መመልከት እንዳለው አሁን ኢትዮጵያ ውስጥም ነባራዊ ኢኮኖሚያዊ ሁኔታው ምን ይመስላል ካልን መታየት ያለባቸው ፖይንቶች አሉ። እሱ ምንድነው የአከራይና ተከራይ የገቢ ሁኔታ እንዴት ሆነ። የአከራዮች የገቢ ሁኔታ እያደገ ከመጣ የተከራዮቹ የገቢ ሁኔታ እያደገ ከመጣ የሚጨምረው ፐርሰንት ላይ ተጽዕኖ አለው ተብሎ ሊገመት ይችላል። ኢኮኖሚያዊ ሁኔታ ማለት እሱ ነው። የተከራዮች የገቢ መጠን ጠቅላላ ኢኮኖሚ ላይ እያደገ ከመጣ ፐርሰንታይሉን ቢጨመር ይሸከሙታል ብሎ ያምናል። ኢኮኖሚ ማለት ነው ኢትዮጵያ ውስጥ የአከራይም የተከራይም የኢኮኖሚ አቅም በዚህ አንድ ዓመት ውስጥ የገቢ መጠን በዚህ አንድ ዓመት ውስጥ አድጓል ብሎ ለመናገር ትንሽ አስቸግራል። የቤት ኪራይ ፍላጎት ጉዳይ እንግዲህ ኢትዮጵያ እንግዲህ አዲስ አበባን እንኳን በዋናነት ብንወስድ የቤት ኪራይ ፍላጎት ማደጉ አይቀርም። በተለይ የኮሪደር ልማት አለ፣ የሚፈርሱ አካባቢዎች አሉ፣ የሚሰጡ ቤቶችም ሊኖሩ ይችላሉ። ግን እስኪለሙ ድረስ የቤቱ ባለቤቶች ተከራዮች የሚሆኑበት እድል አለ። ያከራዩ የነበሩ ሰዎች ተከራይ የሚሆኑበት አጋጣሚ አለ። ያከራዩ የነበሩ ሰዎች የኪራይ ቤቶቻቸው የፈረሰባቸው አሉ። ስለዚህ የኪራይ ፍላጎት ኢትዮጵያ ኢኮኖሚ ላይ እንዳደገ ይሰማኛል። አዲስ አበባ ስፔሲፊክሊ ብናይ ፍላጎት አያደርጋል። ለምሳሌ ብዙ የሚያከራዩ ቤት እያላቸው በኮሪደር ልማት የፈረሰባቸው ሰዎች በምትክ ቢሰጣቸውም ምትክ ያለውን ቤት አድሰው እስኪገቡ ምናልባት ደግሞ እዛ አካባቢ ላይ ለመግባት ፈጣን የሆነ ፍላጎት ባይኖራቸው ወደ ተከራይነት ነው የሚመጡት። ደግሞ ቦታ ተሰጥቷቸው ቤት የሚሰሩም ቢሆን ደግሞ ተከራይ ሆኖ ነው ቤታቸው ሊሰሩ የሚችሉ። ስለዚህ የኪራይ ፍላጎት እንዳደገ ይሰማኛል። የቤት ኪራይ አቅርቦት ደግሞ በዛው ልክ አድጓል ብሎ መናገር አይቻልም። የቤት ኪራይ አቅርቦት የሚያድገው በጣም ብዙ ቤቶች ሲሰሩ ነው እንጂ ለምሳሌ በልባት የሚነሱ ቤቶች ካሉ በጣም ብዙ ከፍተኛ መጠን ቤት ካልተሰራ በስተቀር የቤት ለኪራይ የሚሆኑ የቤቶች አቅርቦት ጨምሯል ብሎ መናገር አይቻልም። ስለዚህ አቅርቦት በሚፈለገው ልክ ያልጨመረበት ነው፣ ፍላጎት ያደገበት ነው፣ ገቢ በሁለቱም በኩል አከራይም ተከራይም ጋር ያልጨመረበት ነው፣ ዋጋ ንረት ከተመለከት ነው፣ ኢኮኖሚያዊ ምክንያት ነው። ምናልባት በቁጥር ደረጃ የተወሰነ ዝቅ ያለ ሊሆን ይችላል። ደግሞ ሌሎች ሌሎች አግባብነት ያላቸው ጉዳዮች የሚባሉት በሌሎች ሀገራቶች ከተመለከት ናቸው። የመንግስታዊ ፖሊሲ ግንኙነት ያላቸው ጉዳዮች ለምሳሌ መንግስት የኪራይ ቁጥጥር ላይ ያለበት አቋም ማለት ነው። ለቤት አከራዮች የሚሰጠው ድጎማ ድጎማን የሚያሻሽል ከሆነ ሬንት ላይ ጨምር ይችላል፣ ኪራይ ላይ ጨምር ይችላል። እንደዚህ የተሰራጆች ካሉ የወለድ መጠን አከራዮች ምናልባት ተከራዮችም ሊሆኑ ይችላሉ፣ ግን ከባንክ ጋር ያለ ወለድ ቤትን ለመገንባት የሚሆን ወለድ በጣም አትራክቲቭ ከሆነ ሰዎች የራሳቸው ተከራይ የነበሩ ሰዎች ቤት ለመስራት ለቤት የሚሰጥ ብድር ወለድ ከፍ ዝቅተኛ የሚሆን ከሆነ ተበድረው እንዲሰሩ ያደረገ እንደዚህ አይነት ኢንሰንቲቮች በመንግስት የሚታዩ ሊሆኑ ይችላሉ። ደግሞ ያሉ አቤትታዎችም በመንግስት የሚታዩ አግባብነት ያላቸው ጉዳዮች ሊሆኑ ይችላሉ። እነዚህ በሙሉ ምክንያት ናቸው። ስለዚህ አሁን ሰኔ ወር ላይ የተቆጣጣሪ የሚባለው አካል ምን ያህል ፐርሰንታይን ሊያስቀምጥ ይችላል የሚለውን በተወሰነ መልኩ ግምት ማስቀመጥ እንችላለን። ከምን እንነሳ? ሌላውን ጉዳይን ትሆና ከዋጋ ንረት እንነሳ። ኢትዮጵያ ውስጥ በብሔራዊ ባንክ የሚነሳው የዋጋ ንረት አሁን ያለው 13 ከመቶ ነው። ስለዚህ 13 ከመቶ ሊጨምር የሚችልበት እድል አለ ማለት ምን፣ በማድረግ ዋጋ ንረት በ13 ከመቶ ስለበለጠ አከራዮች ቢያንስ የዋጋ ንረትን ድርሻ መሸከም የለባቸውም በሚል ለእነሱ ሪሊፍ መስጠት ማለት ነው ተከራዮች ደግሞ የዋጋ ንረትን መጠን ያህል ያክል ለአከራዮቻቸው ቢከፍሉ ብሎ 13 ፐርሰንት ያህል ቢጨምር። ስለዚህ የዋጋ ንረትን መጠን ያህል መጨመር ምናልባት ሊኖር ይችላል። አይ የዋጋ ንረቱ ከፍተኛ ነው፣ አከራዩም ተከራዩም ላይ ነው የወደቀው። ስለዚህ ይህንን ጫና ሁለቱ መካፈል አለባቸው ካለ ደግሞ 10 ፐርሰንትም ሊሆን ይችላል አስር ፐርሰንት ብቻ አምና ከሚከፍሉት አስር ፐርሰንት ብቻ እንዲጨምሩ በአስር ሺህ ብር ተከራይቶ የነበረ ሰው አስራ አንድ ሺህ ብር እንዲሆንበት መፍቀድ እንደማለት ነው። ስለዚህ ምን ሆነ? ዋጋ ንረቱ በአስራ ሶስት ከመቶ ጨመረ። ተከራይም አከራይም ላይ ነው የጨመረው። የሁለቱም ገቢ እያደገ አልነበረም። ዋጋ ንረቱ ሁለቱም ላይ ስለተጣለ ይጋሩታል። የዋጋ ንረትን ተጽዕኖ ይጋሩት ብሎ ካመነ አስር ፐርሰንት ሊሆን ይችላል። አይ ጭማሪው የዋጋ ንረት አከራይን እየወሰደበት ነው። ስለዚህ የአሴቱ ባለቤት አከራይ ነው ከዋጋ ንረቱ አንጻር በጣም ከፍተኛ አልሆነም በሚል ደግሞ ከ13 ከመቶ ትንሽ ከፍ ያለም ደግሞ ሊጨምር ይችላል። እስከ 15 ከመቶ ሊጨምር ይችላል። ስለዚህ ነው የምገምተው። 10 ከመቶ ዋጋ ንረቱን ይካፈሉ ካለ 1 10 ከመቶ ሊሆን ይችላል። ዋጋ ንረቱን አከራይ መሸከም የለበትም። ስለዚህ ተከራይ የዋጋ ንረቱን ያል መጠን ብቻ እየጨመረ ብሄድ ዜሮ ይሆናል፣ ኢፌክቱ ዜሮ ይሆናል። ስለዚህ በ13 ከመቶ የሚል መጠንን ሊወስድ ይችላል። አይ በየዓመቱ የቤት የሚያከራዩ ሰዎች ምንም እያገኙ ካልመጡ ቤት ለመስራት ላይበረታቱ ይችላሉ፣ የኪራይ ቤት ለመስራት ላይበርታቱ ይችላሉ ብሎ ካመነ ደግሞ ከዋጋ ንረቱ አንጻር ዋጋ ንረቱን ቀንሰዋለሁ በሚለው መነሻ እነሱ ሰብሲዲ ለማድረግ ከ15 ከመቶ እስከ 20 ከመቶም ያለው ውስጥ ሊገፋ ይችላል። ስለዚህ 10 ከመቶ፣ 13 ከመቶ እና 15 ከመቶ ሊሆን ይችላል የሚል ግምት አለኝ ኢኮኖሚካሊ እና ሌሎች ሁኔታዎችን ከግምት ከተከተተ ስለዚህ ይህም መረጃ ለእናንተ ለማድረስ ነው። እንግዲህ ሰኔ አንድ ላይ የሚወሰነውን እንመለከታለን። የዛን ጊዜ ሀሳብ በደንብ እናንሸራሽርበታለን። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን